ይቅርታን ልብሽ ውስጥ እንዲያሸንፍ የምታረጊበት ጥበብ ሰው እንደሚሞት ማሰብ ነው። ቅርብ ጊዜ ተራ ከጎረቤት ጋር ግጭት ይፈጠራል ማለት ነው እና ግጭቱ ይፈጠርና ወጥቶ ንግግር ይጀመራል ማለት ነው። ትልልቅ ሰዎች አሉ፣ እናቶች አሉ። በጋራ አንድ ሰው ወጥቶ ያጥረገርጋቸዋል። እናቶች ናቸው አብዛኞቹ፣ ሽበት ምናም፣ ቀና ብለህ የማታያቸው ነገሮች ማለት ነው። ጥፋቱን ያጠፋ ሰው አለ፣ የጎረቤት ልጅ ነው። ጥፋት አለ እዚኛው ሳይት ግን ትልልቆቹ ሰዎች ምንም አያረጉ የዛን ጥፋት ታክኩ በጣም ክፉ ነገር ይናገራል ማለት ነው። ከዛ በኋላ በቃ ትልቅ ሰዎች ናቸው ጥፋቱ አለ ግን እዚህ ጋር የነበረው የብልግና ቃላት ልውውጥ እነሱን ሞራል አሳጣቸውና እዛ ውስጥ ኢንቮልቭድ ሆንኩ ማለት ነው ሰ እንዴት እነዚህ አይነት ሰዎችን በዚህ እድሜ ያሉ ሰዎችን ምን ቢጠፋ እንዴት እንደዚህ ትናገራለህ ምናምን ብለን ክፉ ደግ መነጋገር ከዛ ደግ ተነጋገረ። ዞሮ ዞሮ የእናት የቤተሰብ ኬዝ ምናም ሲሆን ሴንሲቲቭ ነው የምትሆነው፣ ልብህ ይቆጣል። በሚቀጥለውን ቀን እንደ ኔክስት ዴይ ምናም ስትያይ ሰላምታህ ራሱ የሻከረን የሚሆነ ምናም እየተባልክ ነው የምታልፈው። በጣም በሚያሳዝን ሁኔታ ከ15 ቀን በኋላ ያ ሰው ሞት፣ በሁለት ቀን ህመም ማለት ነው በሁለት ቀን ህመም ሶ ይሄ ተራ እንደምሳሌው ተራ ሊሆን ይችላል። አንተ እንዳነሳው በህይወት ኬዝ በምናምን በጣም ከባድ ሆነ ነገር ስለ ላይሆን ይችላል የቃላት ልውውጥ ነው፣ ግን በጊዜው ያደማል። አሁን ይሄ ይፈጠራል ብለህ ሀታም ነው። ሶ ሁል ጊዜ ሞት እንዳለ ማሰብ ይሆን ይችላል። አዎ በቃ ሞት ሊቀድመን እንደሚችል እኛም እኔም ልቀድም ሊሆን ይችላል። ከነ ኩርፌ በጣም እስከ ዛሬ ድረስ ይረብሸኛል። የሚገርም ማለት ነው። ይሄ ለሶስት ቀን ለአራት ቀን የሆነ ክፉፊት ያሳየሽው ሰው የለ ቁጣለን እንዴታለን ሰው ሞተ ማለት ነው በሁለት ቀን ማለት ለዚሁ ነው። እና ምንም አይነት የሚያጋጭ የሚያበሳጭ ምንም አይነት ነገር በህይወት ውስጥ ሲገጥምህ ትንሽ ጊዜ ወስደህ ከሰከንክ በኋላ መልሰህ ማሰብ ያለብህ ስለ ሞት ነው። ሞት ይቅርታ የማድረግንም ኃይል ይሰጣል፣ በቀልንም ከውስጥ ያጥብልልሃል ብዬንም ማስ